መድብል ማህሌትን ተጠቅሞ እዝናነች ውስጥ አስገብቶታል። እንዲሁም ደግሞ ማህሌትን አንቆ ንቀርጎ ጉሮሯዋን ይዟታል። ይህንም ያደረገበት ምክንያት እንግዲህ ማህሌት አጥፍታለች ማለት ነው። ምክንያቱም ምሳሌን ተጠቅማ እግሯን እንድትፈታት ቅድስትን ስታስገድድ መድብል ደርሶባታል። ስለዚህም መድብል አንገቷን እንቅ አርጎ ይዞ አሁኑኑ ደውለሽ ዝናን ትጠሪዋለሽ፣ ዝና ይመጣል አሁኑኑ። ያለዛ አንገቷን አንቆ ነው እንግዲህ እንድትደውል ያደረጋት። ከዛም ያለችበትን ቦታ ተናግራ እዛ መጥቶ ተይዟል ማለት ነው። በስተመጨረሻም መድብል በነገራችን ላይ እንቀርጎ ከያዛት በኋላ እሷ ራሷ የምታውቀው ነገር ነበረ። ማታውቅ መስላ ስለ ብሩክ የምታውቀው ብዙ ነገር እንዳለ ዝርዝራለች ማለት ነው። ምንም አላውቅም ስትል የነበረችው ማህሌት እንግዲህ ታክለፍልፋለች ማለት ነው። በዛ ላይ ዝናም መጥቶ ያለ የሌለውን ተናግሯል። ዝናኔ ነኝ ጀግናው የሚለው ዝና እንግዲህ በስተ መጨረሻ ሳይወድ በግዱ አብረውት የሚሰሩትን ሰዎች ሁሉ ተናግሯል። በነገራችን ላይ ግን ምን ብሏት ነበረ? መድብን፣ እውነት ካለሽ እውነት ያወጣሻል። ግን በመጀመሪያ አሁኑኑ ዝናን ትጠሪዋለሽ ብሎ ዝናን እንድትጠራው ካደረጋት በኋላ እውነት ካለሽ እውነት ያወጣሻል። ለማንኛውም ግን አሁን እዚሁ ትቆያለሽ፣ የትም መሄድ መንቀሳቀስ የለም ነው ያላት እንግዲህ ምንድን ነው ያደረገችው? እኔ አሁን እንዴት ነው ምንድን ነው ማድረግ ያለብኝ? ዝና እንዲታሰር ወይም ዝናን እንድትይዙት ብላለች። ዝናን እንግዲህ የያዙት በመጀመሪያ አንገቷን ሲጥ ካደረጋት በኋላ በኤፍራታ በኩል ኤፍራታ ጋር ተገናኝ በይ ብሎ ካስደወለ በኋላ እንግዲህ ዝና እንዲመጣ አድርጓል ማለት ነው። መድብል ጀግና ነው መድብል፣ በጣም ጎበዝ ሰው ነው እውነት ለመናገር። የኔ ሕይወት ይቅርብኝ ወንድሜ፣ ዋናው ነገር ላግኝ ብሎ ለሞገስ እንደተናገረው አሁንም የወንድሙን ፍለጋ ቀጥሎታል ማለት ነው። ሰላም ሰላም ውዶቼ እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ለቻናላችን አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷን በመጫን ቤተሰቡ ሁኑ። ዛሬ እንግዲህ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ፍጻሜው አብራችሁኝ ቆዩ። በነገራችን ላይ መልካም ሰው መልካም ነው፣ ክፉ ሰው ደግሞ መቼም ቢሆን ሊለወጥና ሊቀየር አይችልም፣ ያው ክፋቱን ሲያሳድድ ይኖራል። እንግዲህ ማህሌት አሁን ላይ በሰው እጅ ይሁን እንኳን፣ ነገር ግን ራሷን ማስተዋልና እትዬ፣ ከዚህ እኮ ብዙ ነገር ትማሪያለሽ። አንች አንቺ እኮ እንዶ ታስረሽ እዚህ ጋር መንገላታት የሚገባሽ ሰው አልነበረሽም። ክፉ ሰው ነው እንደዚህ ያጠፋሽ፣ እያለች ቅድስት ስታስተምራት ነበረ። ማህሌት ግን ለመማር ዝግጅዋ አትመስልም። በመፍራትና በመረበትበት የተለያየ ነገር ትዘባረቃለች። ከዛ ያለፈ ግን ከህይወቱ ልትማር አልቻለችም። እስቲል ገንዘብ እያሳደደች ነው ማለት ነው። ትናንት ብሩክን በገንዘብ ምክንያት አጣችው ማለትም፣ ተፋታች ወይም ደግሞ ከህይወት በነገራችን ላይ ዋናው ነገር ከልብ መውጣት ነው። ከብሩክ ልብ ከወጣች ቆይታለች ማህሌት ማለት ነው። እናም እንግዲህ ቅድስትዬን፣ ማለትም ቅድስት በጣም ደክሟት ነበረ እና እረፍት እያደረጉ እያለ ከተኙበት ነው እንግዲህ ምሳሌ ተነስታ ሄዳ በተደጋጋሚ ድምጿን እየሰማች ነበረ ምሳሌ ማለት ነው ማህሌትንና በተደጋጋሚ ለቅድስት እማዬ ግን አለች እንዴ ማህ እማዬ ማህሌት አለች እንዴ፣ እዛኛው ክላስ እኮ የሆነ ሰው አለ እያለች እየተጠራተረች ስለነበረ እንግዲህ ተነስታ ሄዳለች ማለት ነው። ከሄደች በኋላም ቅድስት በጣም ነው እየደነገጠችው። ምክንያቱም ወደ ክፍሉ ስታመራ ከእንቅልፏ እንደነቃች ስታይ ምሳሌ አጠገቧ አይለችም። ተነስታ ወደ ውስጥ ወደ ዛኛው ክፍል ስትሄድ ምሳሌን አንገቷን አንቃ አሁኑኑ እግሬን ፍቺኝ ያለቻት ማለት ነው። ቅድስትን እኔን እግሬን ፍቺኝ በሩን ክፈችልኝ፣ ሊሄድበት አይነት ነገር ነበረ። በዛ ሰዓት እንግዲህ ወዲያውኑ ነው መድብል የደረሰው ማለት ነው። መድብል ሲበር ደረሰ። ከዛ ማህሌትን አንቺኑ ሲጥ ከማድረጌ በፊት እሷን ያደራለች ተያትኝ ብሏታል። እንግዲህ እንደምናውቀውና እንደምናስታውሰው ማለት ከዚህ በፊትም ምሳሌን በጣም በብዙ ነገር ልትመርዛት የተለያየ ነገር ልታደርጋት ሞክራ ባለመሳካቱ አሁን ላይ ደግሞ ተልእኮ ይዛ የመጣችው ወደዚህ ቤት ማለት ነው። ግደይ ብሎ ነው የላካት ማን ዝና ዝና ያቺን ልጅ ሲጠርገሽ ግደያት ምክንያቱ ደግሞ ብሩክ አይመጣም ብሩክ ስለማይመጣ ልጅቷን ገደልሽ ማለት ገንዘብሽ ሁላ ለራስሽ ይሆናል ማለት ነው ብሎ ነው እንግዲህ ያዘዛት እሷም ያንን ትዕዛዝ በመቀበል ስለሄደች ወደዚህ የመጣችው ወረቀት ለተሰጥ ይሁን እንጂ ከቻልሽ ደግሞ ያችን አንዲት ፍሬ ልጅ አንቀሽ ግዳያትኝ ገንዘቡ ንብረቱ ያንጂ ሆናን ተብላ ያኔዛ ስለመጣች ማህሌት ማለት ነው ያ ነገር አስጥሟታል። ማለትም በቃ ብሩን ገንዘቡ ምናምን ነው የሚታያት። ቤቱ በተለይ ቤቱ ነው የሚታያትኝ እና በቃ ብሮክ መምጣት ካልቻለ ችግር የለውም። ዋናው ነገር አንተ ያልከኝን ነገር አንተ ያልከኝን ሁሉ እፈጽማለሁ ብላ ጀንትል ተብላ ነው የመጣችው ማለት ነው ምሳሌን ለመግዳል ስለዚህ አሁን የምታሰረችውን ስርዓት እንድትፈታት ቅድስትን እያስገደደቻት ትገኛለች። በዛ ሰዓት እንግዲህ መድብል ደርሶ አንቋታልኝ በነገራችን ላይ እውነት መውጣቱ ደስ ብሎኛል። ደስ የሚለው ነገር ደግሞ ምንድን ነው? መድብል በጣም ጀግና ነው፣ ጀግንነት በቤታቸው ነው ብላለች ቅድስት እና እንግዲህ ብሩክ ደግሞ እንደሚመጣ ግልጽ ነው። ምክንያቱም አይመጣም ያላት የደበቁበት ቦታው ያገቱበት ቦታ እነዝና በቃ እንደማይወጣ አይነት አድርጎ ስለሳለው ነው እንጂ ብሩክ ይመጣል ማለት ነው። እና እንግዲህ ማህሌት በጣም በጭንቀት ላይ ትገኛለች። ኤፍራታ ደግሞ በጣም ብዙ ዘባርቃለች። ኤፍራታ ፈርታ ደንግጣ ነው እንግዲህ። ዝና ሲጠራት ዝና ጋ ሂዳ ነበረ። ዝና ጋር ከሄደች በኋላ ግን የገጠማት ነገር ምንድን ነው እንግዲህ፣ ዝና አንቺ ስለ እህትሽ አትጨነቂም እንዴ? ስለ እህትሽ አትጠይቂም እንዴ? ምን አይነቷ ደነዝናት፣ ቀፎነት በቤታችን ነው እንዴ ሲላ ጊዜ እሷም እንግዲህ መልሳለታለች። አይ ሌላ ወንድ ኮ ተዋውቃ ይሆናል ብዬ ነው ብላለች። በጣም ነው ፈን ያደረገችን ጊዜ ጋር እና አንቺን አሁኑ ንፈልግሻለሁ ብሏት ወደ እሱም ሄዳ ነበረ። እንግዲህ እሱም በጣም ነው ያስፈራራት። ዝና ቆይ ሰው ይበላን ብለውሻል እንዲ ምን ትመስላለች እያለ ሲያጣጥላት ነበረ። እንግዲህ ይሄ ነው ዝና ማለት ለዚህ ነው ሉላ ማለት ነው ሉላ እንግዲህ ሞገስን፣ ሞገስ እየ አትመጣም እንዲያለች ስትደውልለት ነበረ። ሉላ በነገራችን ላይ ሞገስን በጣም ነው የምትወደው። ሞገስን እኔ መሞት አልፈልግም፣ እኔ መኖር እፈልጋሉ በተለይ ለሉላ የስል መኖር አለብኝ ሲለው ነበር። ለመድብን ምክንያቱ ደግሞ እንግዲህ ሉላ አሁን ላይ በጣም ነው ማለት በጣም ነው የምታሳሳው። በነገራችን ላይ እኔ እንዴት አይነት ጨካኝ እንደሆነ ይሄ ዝና የሚባለው ሰውዬ ግራ ነው የሚያጋባው። ለዛ እሷ እንግዲህ ትለዋለች ለሞገስ ማለት ነው። በጣም እኮ ነው የምወድ። ደግሞ በጣም ነው ደስ የምትለው። አታጣጥለኝም፣ ታከብረኛለች፣ ትንከባከበኛለች። በጣም ደስ ትላለች። ዝና እኮ በጣም ነበረ። አትመታኝም። ዝና እኮ ይመታኝ ነበር። ገረገንጭ ነገር ነው ዝና። ግን በነገራችን ላይ ገረገንጭ ጥረጨው ብዙ ቢባል ራሱ ይበዛበታል። እና እንግዲህ ዝና እንደዚህ ነው። ገጸ ባህሪ የዝና ማለት ነው፣ ራሴ ማለት በቃ እኔ ሁሉን ነገር እችላለሁ፣ ያዋቂ ነኝ እኔ በላይ ነኝ። እንደዛ እንደዛ። ለዛም ነው አሁን ላይ ምንድን ብሏነኝ መድብን ማለት ነው። ችግር የለውም፣ ዝናን እንቃርግ፣ የሚይዝበትን ሲስተም እኔ ያውቀዋለሁ። ምክንያቱ ደግሞ እሱ ግልፍተኛ ነው፣ ራሱን እንደሚችል እንደሚያውቅ አድርጎ ስለሚያይ አሁን ላይ በማህሌት በኩል እይዘዋለሁ፣ በማህሌት በኩል እጅ ላይ አስገባዋለሁ ብሎ ነበር ነበረ እንዳለውም፣ እንግዲህ በማህሌት በኩል እጩ ላይ ገብቷል። ዝና ታግቷል ማለት ነው በመድብን እንግዲህ መድብን ጀግና ነው ያልነው ያለ ምክንያት አይደለም፣ በምክንያት ነው። ማህሌትም በጣም ነው ያፈረችው። በተለይ ደግሞ ምሳሌን በማነቋ በጣም ነው የተጸጸተችው። ምክንያቱም ያጸጸታ ያደረገችው ድርጊት ልክ እንዳልሆነ የገባት አሁን ላይ ነው ማለት ነው። በተለይ የቀን ጀግና እንጂ የሰው ጀግና የለውም ብላታለች ቅድስትዬ። እንግዲህ ቅድስትዬን እሷ ያኔ ምግብ ከልክላት ብዙ ነገር አድርጋ ታውቃለች። እሷ ግን አሁን ላይ እጇ ላይ ወድቃለች ማለት ነው። እትዬ ግን እኮ ከሕይወትሽ መማር አለብሽ እንደምን አይነት መካሪ ጋር ነው የምትይ ስትላትም ተደምጣለች ማለት ነው። ቅድስትዬ ትክክል ናትኝ ግን፣ በዚህ ልክ በዚህ ልክ በጣም መጥፎ የሆነችው ማህሌት ለምንድን ነው ሲባል ለገንዘብ ሲባል ነው። ገንዘብ ሰውን እንድትጠሉ ሁላ ያደርጋል። በጣም ከባድ ነው ገንዘብ ማለት እና እንግዲህ መድብል በመጀመሪያ ዝናን ከመያዛችን በፊት ሁላችንም ዝና ጤናን ለመያዝ በምናደርገው ጥረት ውስጥ ልንሞትም ልንድንም እንደምንችል ማሰብ አለብን ብሎ ነበር። አዎ ምክንያቱ ደግሞ ከተባለ ዝና በስተመጨረሻ መጨረሻ ምንም እንኳን ቢያዝም እንደው ሄዶ ከዛ በቀደ ውሎ ዝም ብሎ እንቃርጎ የሚይዘው እንደዛ አይደለም የያዘው። ምክንያቱም ብዙ ፕሮሰሶች አሉ። ለምን ከተባለ ከዝና ጀርባ ያሉት ሰዎች ነፍሰ ገዳይ ናቸው፣ ነፍሰ በላ ናቸው። በጣም ብዙ ሰው በሰው ማለት በብዙ ደም እጃቸው የተጠለቀ ያለቀ ነው። ለዛም ነው በጣም በመናደድ እንግዲህ መድብን ምን ብሎ ነበረ፣ ለሞገስ ማለት ነው። ቆይ አሁን ሞገስ እኔ አሁን ይህን ሰውዬ ብገድለው ልኮንን ነው ምን እሆናለሁ? ይህን ሰውዬ ብገድለው ሲል ማለት በጣም ስላናደደው ነው። እንዲህ አንድ እያ ወንድሙን ነው እንግዲህ ያገተበት ያልሆነ መስመር ውስጥ ያስገባበት ቤቱን የሚገዛ ሰዎች ተብሎ የመጡት ሰዎችን በሲስተም ይሄንን አይነት ሕገወጥ ነገር እንዲሰራ በቃ ልጅህን ማሳከም እኮ እንደዚህ ትችላለህ በቀላሉ ምንም አይነት ነገር ሳታደርግ ቤትን ሳትሸጥ ብለው ያባበሉት ሰዎችም እንግዲህ በዝና በኩል የመጡ ናቸው። ስለዚህ ዝና አሁን ላይ በጣም ትልቅ ነገር ነው ያደረገው ማለት ትልቅ በደል ነው የበደለው ማለት ነው ለማን? ለሞገስ ሞገስን እንዲያዝ ሞገስ ማለት በቃ ከባድ ነገር እንዲደርስበት አድርጓል ማለት ነው ዝና። ስለዚህ ይሄንን ዝና ደግሞ ማንቁርቱን ይዤ ስለ ወንድሜ አናዘዘዋለው የኔ ወንድም እስካልተገኘ ድረስ በመስመሬ ያሉ መጥፋት ያለባቸው ሰዎች ሁሉ ይጠፋሉ ብሏል። ጀግና ነው በእውነት ይመቸው ይምር። በጣም ጀግና ነው መድብን በእርግጥ እያወቀ ነው የገባ። አሁን ላይ እድላችን ሀምሳ ሀምሳ ነው። ልንድንም ልንሞትም እንችላለን። ትልቁ ችግር የሚገጥመን ዝናን በእጃችን ካስገባን በኋላ ነው ሁላ ብሎ አውቆታል። ማለትም ቀድመን መዘጋጀት አለብን። ከዝና ጀርባ ያሉት ሰዎች በጣም መጥፎዎች ናቸው፣ በጣም ብዙ ናቸው ብሎ ነበረ መድብን ማለት ነው ቀድሞ ለዚህም እንግዲህ አሁን ላይ በጥንቃቄ ላይ ናቸው። በጣም የሚገርመው ነገር እኔ በጣም የሚገርመኝ በጣም ማለት ነው የማህሌት ክፋት ነው። ትናንትናም ክፋት፣ ዛሬም ክፋት። ሌላ እኮ ልጅ ያላየችበትን ሞገስ አንዴት ልጅ ኑረው እችኑ ልጅ ለማጥፋት የማትቆፍረው ድንጋይ የለም። ከበፊት እንደምናውቀው አንዴ መርዝ ስሰጣት ነበረ፣ ብዙ ነገር ስታደርጋት ነበረ። አሁን ደግሞ እንቃርጋ ልገላት ነው አስባይ ነበረው። በዚህ አጋጣሚ ቅድስት ባትደርስ ኖሮ ትገላት ነበረ። እዛ ቤት የመጣችው ዓላማ እችን አንዲት ፍሬ ልጅ ለማጥፋት ነው። ምክንያቱም ታዛለች። ያዘዛት ደግሞ ቀለል ያለ ሰው እንኳን አይደለም። ምክንያቱም ዝናን እሷ በጣም ስለምትፈራው ማለት ነው። ዝናን በጣም ነው የምትፈራው። ስለዚህ እንግዲህ ዝና ያላትን ደግሞ ሁሉንም ነገር ዝና የነገራትን ያላትን ያወራትን እየሄደች ለኤፍራታ ትናገራለች። ለኤፍራታ የምትናገረው ለምንድን ነው? ኤፍራታም ሰጥሻለሁ ብላታለች፣ ገንዘብ ማለት ነው። ለምን ኤፍራታ እንግዲህ መድብን ገዝቷታል ማለትም፣ የሚደበቅ ነገር የለም አንድ በአንድ አውጣጫት፣ አንድ በአንድ ማህሌትን ጠይቂያት ስላላት ማህሌትና ኤፍራታ ተነጋግረዋል። እንግዲህ ኤፍራታ ወደ ማህሌት ወደ ኤፍራታ ሄዳ ማለትም ቤት ውስጥ አብረው ሆነው እያለ እኔ እኮ እችን ልጅ መግደል አለብኝ በተለይ በቃ እኔ እንጃ እንዴት አርጌ እንደምገላት ባለቅም፣ ሲጥ አርጌ ብገላት ደስ ይለኛንኝ፣ ምሳሌን። ምክንያቱ ደግሞ እንግዲህ ሞገስ አይመጣም እሷን ከገደልኳት ቤቱ የእኔ ይሆናል፣ እንደዚህ ይሆንልሻል በርቺ ብሎኛል። ዝና ብላ ለማን ተናግራለች? ለኤፍራታ። ኤፍራታ ሄዳ ደግሞ ለመድብል ነግረዋለች ማለት ነው። ለዚህም ነው መድብል ሲሮጥ የደረሰው። ሲሮጥ ብር ብሎ ደርሶ እንግዲህ አድኗታል፣ አትርፏታል ማለት ነው ምሳሌን። በተደጋጋሚ ነው ምሳሌ ቅድስት ባትነቃ ከእንቅልፏ ፍችኝ እያለቻት እጇን በጣም እያንቀሳቀሰች ነበረ ማለት ነው። ማህሌት ያን የተሳክቶላት ቢሆን እችን እያለች ልትገድል ነበረ። እቅዶ አልተሳካላትም። እንግዲህ በጣም ነው ደስ የሚለው ዝና በተለይ በመታገቱ። ማህሌት እንኳን ኦልሬዲ ምን ከእሷ ሲጀመር የሚፈልጉት ነገር የለም። እኔ ልታስይዝ ከሆነ ግን በትወጣ ይሻላት ነበረ፣ እዛው ቢገሏት ይሻላት ነበረ። በእሷ ምክንያት ከምያዝ እያለ ነበረ ዝና እንግዲህ ዝና የፈራውጣ ደርሶታል። ማህሌት ደውላ አስይዘዋለች። እንደዚህ ቦታ እንገናኝ ብላ ቀጥራ ነው እየተያዘው ማለት ነው። ዝና እንግዲህ ፈጣሪ ይሁንህ ብለናል። መልካም እገታ ለማህሌትና ለዝና። እንግዲህ ቀጣዩን ክፍል በቀጣይ ላችሁ የመጣ ይሆናል። ለአሁን ይህን ይመስል ነበረ። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰላማችሁ ይብዛል፣ ተወዳጆችዬ